ሰላም ተመልካቾቻችን፣ እንዴት ናችሁ? ሀገሬ ሳምንታዊ ቆይታችን አሁን ሊጀምር ነው። ዛሬ የምንገኘው በአቡነ ጎርጎሪዎስ ትምህርት ቤት ነው። ተማሪዎችን የእውቅና ሽልማት አዘጋጅተዋል። የተዘጋጀበትን ምክንያት ከ345 ተማሪዎች 343 ተማሪዎች አልፈው ከፍተኛ ውጤት አምጥተው ወደ ዩኒቨርሲቲ ጆይን አድርገዋል። ከእነዛም መካከል ደግሞ 500 እና ከ500 በላይ ደግሞ ያመጡት 41 ተማሪዎችን ሊሸልም ነው እዚህ የተገኘ ነው። ያ ማለት ደግሞ እንደ ሀገር 8.4 ፐርሰንት ነው ያለፈው ተማሪ፣ እንደ አቡነ ጎርጎሪዎስ ግን 92 ፐርሰንት ተማሪዎችን አሳልፏል። ስለዚህ ምን ይመስላል የሚለውን ከተማሪዎችም ጋር ቆይታ እናደርጋለን። ፕሮግራሙ ውስጥ ምን ይመስላል የሚለውን ደግሞ አብረን ምና ይሆናል፣ ወደ ውስጥ እንግባ። የኤስሮስ ኮንስትራክሽን ንግድና ኢንዱስትሪ አክሲዮን ማህበር ዋና ስራ አስኪያጅ የሆኑት አቶ አንተነ ፈለቀ በመድረኩ ላይ ተገኝተው የመክፈቻውን ንግግር እንዲያደርጉ በአክብሮት ጋብዛለሁ። ክቡራንና ክቡራት በመጀመሪያ ሁላችንም እንኳን ደሳለን ለማለት እወዳለሁ። አቡነ ጎርጎሪዎስ ትምህርት ቤቶች ከጊዜ ወደ ጊዜ ተደራሽነቱን እያሰፋ በአዲስ አበባ እና በክልል በያዝነው ዓመት በ2018 የትምህርት ዘመን ከ25 ሺህ በላይ ተማሪዎችን በማስተማር ላይ የሚገኝ ግዙፍ ተቋም ነው። እንደ ሀገር 8 ፐርሰንት ተማሪ ባለፈበት ሁኔታ አቡነ ጎርጎሪዎስ በአዲስ አበባ ካስፈተናቸው ተማሪዎች መካከል 92 ፐርሰንቱን ማሳለፍ መቻላችንን ስናይ በሚቀጥለው በጀት ዓመት መቶ ፐርሰንት ማሳለፍ እንደሚቻል አመላካች ነው። ውድ ተማሪዎቻችን መጪው ጊዜ ብሩህ ተስፋ የምትሰንቁበት እንዲሆንላችሁና የከፍተኛ ትምህርት ቆይታችሁ ፍሬያማ እንዲሆንና ወላጆቻችሁን ትምህርት ቤታችሁ አቡነ ጎርጎሪዎስን እና ሀገራችሁን ኢትዮጵያን የምታቆሙ ተተኪ ትውልድ እንድትሆኑ የጸና እምነቴን ልገጽላችሁ እወዳለሁ። አመሰግናለሁ። ልጆቻቸው አስመዘገቡት ውጤት ልክ እውቅና የምንሰጥ ይሆናል። 579.85 ወይም ደግሞ 580 በማምጣት አንደኛ ተሸላሚ ተማሪ ዘላለም መንግስቱ ዘላለም መንግስ መንግስቱ ዘላለም፣ ሶሪ ሰርተፊኬቱ ላይ መንግስቱ ዘላለም ሺ ስሜ መንግስቱ ዘላለም ነው የሚባለው እና እኔ የመጣሁት ከመሪ ብራንች ካለው ሲሚስ የነበረ ነበር አሁን ወደ መሪ ከተቀየረ አቡነ ጎርጎርዮስ ነው የመጣሁት ማለት ነው። እና አስራ ሁለተኛ ክፍል ተፈትኜ አሁን የማለፈት ውጤት ያመጣ ሲሆን ውጤቱም 579 ነው ያመጡት ማለት ነው። በጣም ጥሩ እስቲ፣ ያጠናን ሁኔታ እንዴት ነበረ? እንዴት አሳለፍከው አመቱን? ያው በዋናነት ለዚህ ውጤት ኮንትሪቢዩት ያደረገው ብዬ የማስበው ትምህርት ቤቱ ነው እና ማስተማሪዎቹ ጥሩ ስራ ሰርቷል ብዬ አስባለሁ። በተለያየ ጊዜ የቅዳሜ ትምህርት በማዘጋጀት አስተማሪዎች ጥያቄ ፕሪንት እያደረጉ እየሰጡን እንሰራ ነበረ፣ ቤት እናም ደግሞ የተለያየ ስነልቦናዊ ድጋፍ ያደርጉልን ነበር። ትምህርት ቤቶች ሳይኮሎጂስቶች ምናምን እየጠሩ ስልጠና እንዲሰጠን በማድረግ ማለት ነው። እና እሱ ትልቅ ሚና ለው ብዬ አስባለሁ። በተጨማሪም ደግሞ ከራሴ ጋር በማሳለፈው ጊዜ ጥያቄ እሰራለሁ በደንብ ማለት ነው። ያለፉ ጥያቄዎችንም ኢትዮማትሪክስ የሚባል አፕሊኬሽን ነበር መጠቀመው እና አሪፍ አፕሊኬሽን ነው። እዛ ላይ እሱን እሰራለሁ እና ጥያቄ መሻት ጥቅማለሁ ብዬ የማስበው ከ9 እስከ 12 ስንመጣ ላይክ አስራ ሁለተኛ አይደለንም ማለት እነዛ፣ ሳንማር አይደለም ያለፍናቸው፣ ተመረን ተፈተነን ያለፍናቸው እና የምናውቅ የተወሰነ ነገር ይኖራል። ስለዚህ እያንዳንዱን ከመሬት ከዜሮ ተነስቶ ማንበብ ዋይዝ አይደለም። ምንድን ነው ማድረግ ያለብን? ጥያቄ ስንሰራ የምናውቀውን እንሰራለን። ስለዚህ ደግመን ማንበብ እንደማይጠበቅብን እናስባለን ማለት ነው። እንደማናውቀው ደግሞ ደግሞ አዲስ የሆነብን ነገር ስናገኝ ያንን ስፔሲፊካሊ ሂዶ ማየት ለማየት ያመቻል ጥያቄ መስራት። ስለዚህ ጥያቄ በመሻት ጊዜ እያሳለፉ ከዛ ያልገባኝን ወይም ደግሞ የሚያጠራጥርኝን እየሄድኩኝ ሪፈር አረጋለሁ ማለት ነው። ቀጣይስ የት ዩኒቨርሲቲ ነው መግባት የምትፈልገው? ወደፊት ምንድን ነው ሀሳብህ? ያው ወደፊት ለመሆን ያሰብኩት ሶፍትዌር ኢንጂነር ነው። በዋናነት ኢንጂነሪንግ ፊልድ ውስጥ ነው። ኤሌክትሪካልም ሊገባ እችላለሁ ግን፣ ሶፍትዌር ነው አሁን ለመግባት እያሰብኩ ያለሁት ማለት ነው። እና ኦልሬዲ ያውን ምደባም ፕሌስ ተደርጓል። ከዛ በፊትም ደግሞ ቀደም ብለው አዲስ አበባ ዩኒቨርሲቲ አስቶ ፈተናቸውን ፈትነዋል። እና እኔ ምርጫ ያደረኩት አዲስ አበባ ዩኒቨርሲቲ ነበረ። እና አሁን አዲስ አበባ ዩኒቨርሲቲ ተመድቤ አምስት ኪሎ ገብቻ አለው በፍረሽማን ማለት ነው። ገቨርንመንት ስፖንሰርድ ነኝ። ስለዚህ አሁን ያንን ፍረሽማን አልፌ ከዛ ሶፍትዌር ኢንጂኒሪንግ መግባት ፍላጎት አለኝ። ከዛ በኋላም ደግሞ ያው ሀገርን የሚጠቅም ስራ ለመሻት ተስፋ አለኝ ማለት ነው። በጣም ጥሩ። በጣም ነው የማመሰግነው መንግስቱ። በርታ፣ ስኬት ሁሉ ምኞቴ ይሳካልህ እላለሁ። አመሰግናል። መልካም ጊዜ። እኔም አመሰግናለሁ። አምስት መቶ ሰባ አምስት ነጥብ ሰባት ስምንት በማውጣት በማምጣት ሁለተኛ፣ ከመሪ ቅርንጫፍ ተማሪ አቤል ዳዊት ሰርተፊኬትና የታብሌት ሽልማት፣ አምስት መቶ ሰባ ዘጠኝ ነጥብ አምስት በማምጣት ስሚያ ቤል ዳዊት አለሙ ይባላል። የመጣውት ከአቡነ ጎርጎሮስ ትምህርት ቤት መሪ ቅርንጫፍ ነው። የማትሪክ ውጤቴ ደግሞ 5578 ነው። የአጠናን ዘዴ ምን ነበር የሚለውን ለመግለጽ የጀመርኩት ከክረም ትምህርታችን የትምህርት ቤት ከመጀመሩ በፊት የዘጠኛ ክፍል መጽሐፎችን አየታየት ለማድረግ ሞክሬ ነበር። ከዛም በኋላ ደግሞ እኔም ብቻ ሳልሆን አብዛኞቻችን ምልክ ይዘው ከዚህ ትምህርት ቤት በዚሁ የቀረብ ነው። ርዕሶችን ከክፍል ክፍል ለማድረግ ሳይሆን፣ በርዕሶቹ በቶፒኮቹ ከየክፍሉ ያለውን ሰብሰብ የሚያደርጉ ዝርዝሮች ነበሩ እና ከክፍል ክፍል ተደጋጋሚ ርዕሶችም ስላሉ እነሱን ሰብሰብ አድርጎ ማጥናት ለኛም ዝግጁ ለመሆን በጣም አግዞናል ብዬ አስባለሁ። ከትምህርት ቤታችን ውስጥ ያሉ ፈተናዎችንም ለነሱም እየተዘጋጀን ለማትሪክ እንድንዘጋጅ በጣም እንደዛ ማድረግ ጠቅሞናል ብዬ አስባለሁ ማለት ነው። በጣም ጥሩ። ቀጣይስ የት ዩኒቨርሲቲ ነው መግባት የምትፈልገው? ወደፊት ምንድን ነው ሀሳብህ? ወደፊት እንግዲህ ልሰማራበት ያሰብኩት ሙያ በመካኒካል ኢንጂነሪንግ ዘርፍ ነው። ያው በዚህ ዘርፍ ደግሞ ብዙ አማራጮች ብዙ ስፔሻላይዜሽኖች አሉ። እንግዲህ እሱን ደግሞ የበለጠ ልክ በዲግሪ ትምህርቱም እየሄድኩ እንትን ስል አይቼ የበለጠ እየወሰንኩ የወሰንኩ ለመሄድና ያሰብኩት አሁን በሰብጀክት ምርጫዬ ደስ በሚሉኝ ሰብጀክቶች መሰረት ነው እንግዲህ ወደዚህ ፊልድ ለመምረጥ የወሰንኩት ማለት ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። ማስተላለፍ የምፈልገው መልእክት ኤአይ ብዙ አፕሊኬሽኖች አሉ እና በነዚህ መጠቀም የበለጠ ሙሉ ግልጽነት እንደ ሙሉም ባይሆን የተሻለ ግልጽነት ያመጣል ብዬ አስባለሁ። እና ከነዚህ እነዚህ ምንጮችን፣ ቱሎችን መጠቀም በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ እነዚህን ተጠቀሙ። ከመምህራን ጋር መተባበር መጠየቅ በጣም ያግዛል ብዬ አስባለሁ። አሁን መምህራኖቻችን ክፍል ውስጥ ያልተመለሰልን ከነበረ ደው ውጭም ጠርቶ ያናግሩ ነበር እና እንደዚህ ከመምህራኖች ጋር ትብብር መፍጠር በጣም አሪፍ ነው እና ደግሞ የሆነ እክል ለማጠናት ለመሳሰሉ እክል የሚፈጥር ጉዳይ ካለ ደግሞ አስተዳደሮችም ጋር ቶሎ ቶሎ ከነሱ ጋር ያለ ቁርኝት የስነልቦናዊ ድጋፍ ይኖረዋል። ማለት ትምህርት ቤቱ ያለው አካባቢ ልክ ለማጥናት ምቹ መንፈስ እንዲፈጠር ከትምህርት ቤቱ ማህበረሰብ ጋር ጥሩ ግንኙነት መፍጠር አሪፍ ነው። ነው ማስተላለፈው መልእክት። አመሰግናለሁ። በጣም አመሰግናለሁ። ነው። እሺ ተፋም ተማሪ ፎሚያ ፍቅረ ማርያምን 568.83 በማምጣት ነው በሶስተኛ ደረጃ እየሸለምናት ያለነው። የሰርተፊኬት እና የታብሌት ሽልማት ይሆናል ክለቡ ቅርንጫፍ 568 ያመጡት እንደ ሀገር በጣም የኮራንበት ውጤት ነው ያመጣችሁት፣ ከአቡነ ጎርጎሪዮስ ትምህርት ቤት ለሌላውም ተምሳሌት እንደ ስለምትሆኝ የአጠናን ዘዴሽ ምን ይመስላል ለሌሎችም እንድታስረጅድ? መጀመሪያ በቃ ሁሉንም ፖይንት ከፋፍሉ በጊዜ ምናምን፣ የትኛውንም ፖይንት ሳይዛሉ በደንብ ከፈር ለማድረግ መሞከር፣ ከዛ በተጨማሪ ደግሞ ጥያቄዎችን ከድሮ የማትሪክ ጥያቄዎች በደንብ አድርጎ መስራት። ለውጤትሽ መሳካት አስተዋጽኦ ያደረጉ ሰዎች እነማን ናቸው? በመጀመሪያ ቤተሰቦቼ ለጥናትም ይሁን ለምንም ይሁን ምንም ነገር እንዳይጎድልብኝ አድርገው የምፈልጋቸውን ነገሮች ያሟሉልኝ ነበር። በመቀጠል ደግሞ ትምህርት ቤታችንም በቅዳሜም ይሁን በማንኛውም በረፍት ሰዓትም ይሁን ምንም አይነት ነገር በሚያስፈልገን ጊዜ እርዳታ ያደረጉልን ነበር። አስተማሪዎቻችንም በቃ ምንም ጥያቄ ብንጠይቃቸው እምቢ ሳይሉ ደከመን ሳይሉ እርዳታ ያደረጉልን ነበር። ወደፊትስ ምንድን ነው አሁን ሀሳብሽ ምንድነው? መማርም ትፈልጊው ሶፍትዌር ኢንጂነሪንግ ለመማር ያቀድኩት እና በእሱ ላይ ለመስራት ነው እቅዴ። አፎሚያን ወደፊት የት እንጠብቃት? በምማረውም በምሰራውም ነገር በሙሉ በቃ ሀገርንም ቤተሰቦቼንም በሚያኮራ መልኩ ለመስራት እንደዛ ብዬ እስባለሁ። አመሰግናለሁ። ትንታኔ መስጠት አልፈልግም፣ ነገር ግን በዚህ ውጤት ውስጥ አብይ ሚና የነበራቸው የቦርድ አመራሮች ቀጥታ ግንኙነታቸው ከትምህርት ዘርፍ ጋር የሆኑትን ዛሬ ለነሱ እውነት ለመናገር ስለሚገባቸውም ጭምር ማለት ነው። ስለዚህ የሆነ ያዘጋጅነው፣ እነኚህ አካላት ያዘጋጁት እኔንም ጨምሮ ማለት ነው ሽልማት አለ። በመጀመሪያ አቶ ተስፋዬ ይሁኔ በኤስትሮስ ኮንስትራክሽን ንግድና ኢንዱስትሪ አክሲዮን ማህበር የቦርድ አባል እና ትምህርት ዘርፉን በበላይነት የሚመሩት አመቱን ሙሉ በስልጠናና በተለያዩ ነገሮች ሲያግዙ የነበሩ ናቸው። አንድ ጊዜ ዋታችሁ ኖረ አዲስቱን እናመሰግናለን። አቶ ተስፋዬ እጅ በጣም እናመሰግናለን ለነበረን ቆይታ ሁሉ ማለት ነው።

አሁን ዘጠና ሁለት በጣም ትንሽ ነው መቶም ሁነን ራሱ በአገር ውስጥ ከፍተኛውን ነጥብ ካመጡት መቶዎቹ ውስጥ ነው መሆን ያለብን መቶም ራሱ ሆኖ እና ብዙ በርቱ ድጋፉ አለ ማኔጅመንቱ ባላሰለሰ ጥረት እያደረገ ነው መምህራኖች እየደከማቸው እንደሆን እናቃለን በዚህ በዚህ አስቸጋሪ የኢኮኖሚ ኑሮ ውስጥ ምን ያህል መስዋዕትነት እንደሚከፈል እኛ በደንብ ነው የምናውቀው የሚደረግ የሚቻለውን ሁሉ እናደርጋለን። በቦርዱ ስም በርቱ። በሚቀጥለው ዓመት ደግሞ ከዚህ በተሻለን የምንገናኘው። እንዳትረኩ በዚህ ገና ብዙ መሰራት ይኖርብናል። አመሰግናለሁ። መልካም በዓል። የጽጌውን ዜማ ስንዘምር በደስታ በምስጋናሽ መጠን ሲሰማኝ እርካታ ሲሰማኝ እርካታ እንግዲህ ተመልካቾቻችን እንደ ሀገር ኩራት የሆኑ ልጆች ናቸው አብረውኝ ያሉት። እስቲ የተሰማቸውንም ደግሞ ስሜት እንጠይቃቸዋለን። እንዴት ነው ከሽልማቱ በኋላ ምን ተሰማ? እንግዲህ በጣም እጅግ ክብርና ደስታ ነው የተሰማኝ። እንግዲህ በዚህ መልኩ እውቅና የሚሰጥበትን ፕሮግራም ላዘጋጁ አካላት ሁሉ እንዲሁም ደግሞ ለወላጆቻችን ለሁሉም አስተዳደር ሰራተኞች ዓመቱን ሙሉ ምንም ነገር እንዳይጎድልብን ያለማቋረጥ ሲለፉ ለነበሩት ሁሉ እጅግ አድርጌ ያመሰግናለሁ። ለወላጆችም እንዲሁም ደግሞ ከሁሉም በላይ እግዚአብሔርም ልክ ይህን ማሳካት ያስችለን የተመሰገነ ይሁን። እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ እኔም 568 ነው ያመጣችሁ እስቲ ምን ተሰማሽ እንደ ሴት ከፍተኛ ውጤት ነው ያመጣሽውና ለሴቶችም ተምሳሌት ስለምትሆኚ በጣም ኩራት ይሰማናል እንኳን ደስ አለሽ ስሜቱ እንዴት ነው እስቲ ግለጭልኝ ደስ ይላል በጣም በጣም ነው ደስ የሚለው እና እኔም እንደሱ ሁሉ ማመስገን እፈልጋለሁ ትምህርት ቤታችንን ፈጣሪ በመጀመሪያ የተመሰገነ ይሁን እዛ ትምህርት ቤታችን አስተማሪዎቻችን ቤተሰቦቻችን በሙሉ አመሰግናለሁ ማለት ፈልጋለሁ። እኔም በጣም አመሰግናለሁ። እንግዲህ አንደኛ የወጣው ልጅ ደግሞ መንግስቱ ዘላለም 580 ነው ያመጣው። እንግዲህ ምን ተሰማ እስቲ መንግስቱ? ያው በጣም ደስ የሚል ስሜት የተሰማኝ ከዚህ በላይ ግን ደስ የሚላቸው ወላጆቼ እና መምህሮቼ ናቸው። እናም እነሱን ማስደሰት በመቻሌም እና ደግሞ ትምህርት ቤቴን ማስጠራት በመቻሌ በጣም ነው ደስ ያለኝ ማለት ነው እና በቃ በጣም ነው ደስ የሚል ስሜት ነው ያለው። እንግዲህም ደግሞ የኔንም አይተው ሌሎች ጀነሬሽኖችም እንዲበረታቱ መሆኑ ጥሩ ነው ማለት ነው። ከተፈተኑ ተማሪዎቻቸው መካከል 96 በመቶ በማሳለፍ 96 በመቶ በማሳለፍ አንደኛ አንደኛ የወጣው የአዋሪ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ሳሙኤል ይልማ የሰላሳ ሺህ ብር ሽልማትና ሰርተፊኬት ሰላሳ ሺህ ብርና የሰርተፊኬት ሽልማት ተሰጥቷል። ሁላችሁም እንኳን ደስ ያላችሁ። ስለ ጥረታችሁ ከዚህ በላይ እንደሚገባችሁ እናምናለን። እሺ እኔ ስሜ ዲያቆን ሳሙኤል ይልማ እባላለሁ። የአቡነ ጎርጎሪዎስ ሁለተኛ ደረጃ ትምህርት ቤት አዋሪ ቅርንጫፍ ዋና ርዕሰ መምህር ነኝ። በጣም ጥሩ። የትምህርት አሰጣጡ ምን ይመስል ነበር? በዚህኛው አመት ከባለፈው የተሻለ ውጤት ለማምጣት የረዳችሁ ነገር ምንድን ነው? ከባለፈው በተለይ ከ2016 ዓ ም በ2017 ዓ ም እንደዚህ የተሻለ ውጤት ወይም ደግሞ ካሉት ቅርንጫፎች አንደኛ እንድንወጣ በዋናነት የረዳን መሰረታዊ ምክንያት ምንድን ነው? በ2016 ዓመተ ምሕረትን የነበረብንን ችግሮች እስፔሻሊ ለብሔራዊ ፈተና የተሻለ ውጤት እንዳናስመዘገብብን እንዳናስመዘግብ ያሉት ተግዳሮቶች ምንድን ናቸው በሚል ከላይ ከዋናው አመራር ጀምሮ እስከ ታችኛው መዋቅር ድረስ ግምገማ አድርገናል። ወላጆችን ጠርተን ግምገማ አድርገናል። ከዛ በኋላ ደግሞ እንደዚሁ በዲፓርትመንት ግምገማ አድርገናል። በማኔጅመንት ደረጃ ግምገማ አድርገናል። ከዛ በመጨረሻም ደግሞ ከተማሪዎች ጋራ አጠቃላይ የሆነ የአፈጻጸም ግምገማ አድርገናል። በመቀጠልም ግምገማ ብቻ ማድረግ ሳይሆን ቀጣይም የትኩረት አቅጣጫዎችን በተለይ በሌሎች ተቋማት ላይ እንደዚህ አይነት ውጤት የሚመዘገብበት መሰረታዊ ምክንያት ምንድን ነው የሚለውን ቤስት ፕራክቲስ ምርጥ ተሞክሮችን በመውሰድና ተቋማችን ላይ በመተግበር የትኩረት ደግሞ ነጥቦችን በማወጣትና ያወጣ ነው ደግሞ የተለያዩ ትንታኔ ያለባቸው የትኩረት ነጥቦች የፕላናችን ደግሞ አካል በመሆን ለዚህ ውጤት ለማስመዝገብ ትልቅ አቅም ሆኗል ብዬ አስባለሁ። በመቀጠል ደግሞ ምንድነው በዋናነት ትልቁ ሞተር ሆነው የረዱን መምህራኖቻችን ከወላጅም ከተማሪዎችም እንዲሁ የበላይ ትልቅ ኃላፊነት ወስደው ወይም ኮሚትመንት ወስደው መምህራኖች ሌላ ተቋማት ላይ የተሻለ ውጤት የሚመዘገብበት መሰረታዊ ምክንያት እኛ ጋር ደግሞ የማይመዘገብበት ምንድን ነው? በዚህ አመት ላይ ይህንን ሰርተን ተክተን የተሻለ ውጤት አስመዝግበን ማሳየት አለብን ከሚል እሳቢያ አንጻር ከነሱ ጋር ባደረግነው የጋራ ኮሚትመንት ለዚህ ውጤት መመዝገብ ትልቅ አቅም ሆኗል። ተማሪዎች ጋር ደግሞ ስንመጣ ተማሪዎችን በዋናነት አካዳሚክ ነገሮችን ብቻ አይደለም ሰፖርት ስናደርጋቸው የነበረው በመሰረቱ ከአካዳሚክ ስታተሳቸው ከፍ እንዲል በተለይ በተለይ የዋና መስሪያ ቤት ኃላፊነት ቀላል አልነበረም የስድሮስ ኮንስትራክሽን ንግድና ኢንዱስትሪ አክሲዮን ማህበር የማኔጅመንት አካላት ትምህርት ዘርፍ ውስጥ የሚሰሩ የኤክስፐርቶች የሁሉም አካላት ድጋፍና ክትትል ያላሰለሰ ጥረት ለዚህ ውጤት መብቃት ትልቅ ድርሻ ኖሮታል ብዬ ተስፋ አድርጋለሁ በመጨረሻ ዋና መስሪያ ቤቱን በወሰደው ኃላፊነት የተለያዩ የሞዴል ጥያቄዎችን ወይም ወርክ ቡኮችን አዘጋጅቶ ለእኛ በመስጠት እንዲሁ ደግሞ የበርካታ ዓመታት ደግሞ የናሽናል ኤግዛሚኔሽን ጥያቄዎችን በፕላትፎርም መልኩ በማዘጋጀት ተማሪዎች ይህንን ደግሞ ቢያንስ እስከ አምስት ዓመት ማለት ነው በመምህራኖቻቸው እንዲሰራላቸው በማድረግ ለዚህ ውጤት መብቃት ትልቅ ድርሻ ይኖረዋል ብዬ ተስፋ አድርጋለሁ። ትልቅ ድርሻም አለው። በመቀጠል ግን ምንድን ነው ተማሪዎች ከአካዳሚክ እስታተሳቸው ጎን ለጎን በስነ ልቦና የመደገፍ በተለይ በባለፉት አመታት እንደ ሀገር አቀፍ ሲመዘገብ የነበረው ውጤት በጣም ትንሽ ስለነበረ ተማሪዎች አናመጣም፣ አንደርስም፣ አንችልም የሚሉትን ሃሳቢዎችን ከጭንቅላታቸው ከአይምሯቸው እንዳይወጡ የማይንድ ሴት የሞቲቬሽን ለተከታታይነት አመታት ያሉትን ስልጠናዎችን በመስጠት ለዚህ ደግሞ ኃላፊነትን በመውሰድ ይሄ ውጤት እንዲበቃ አድርጎታል። የሀብቲቲዩድን ስልጠናም ጭምር ማለት ነው። ቅድም ጊዜም ገልጬዋለሁ። በተለይ የቦርድ አመራሮች የትምህርት ዘርፍን የሚመሩት የቦርድ አመራሮች በሀብቲቲዩድ ስልጠና ተማሪዎችን ደግሞ በማሰልጠን የተሻለ ውጤት እንዲያስመዘግቡ በማድረግ ይሄ ውጤት ሊገኝ ችለዋል የሚለውን ሀሳብ ነው ያለኝ በጣም ሰፊ ገለጻ ነው ያደረክልኝ። በጣም ነው የማመሰግነው። ግን በመጨረሻም ለወላጆችም ይሆናል ለተማሪዎችም ይሆናል ማስተላለፍ የተፈለገው መልእክት ካለ እድሉን ልስጥ። እኔ በመጨረሻ የማስተላልፈው መልእክት በመጀመሪያ ደረጃ ያው ለሁሉም የባለ ድርሻ አካላት ትምህርት የእድገት ሁሉ መሰረት ነው። ይሄ የእድገት ሁሉ መሰረት የሆነው ትምህርት ደግሞ በአንድ ሰው ወይም በሁለት ሰው ወይም በሶስት ሰው ብቻ ውጤት ይመዘገባል ብሎ ማለት አይቻልም። የሁሉም ባለ ድርሻ አካላት እርብርብ ያዘለ ነው ማለት ነው። ስለዚህ ይሄንን መሰረት በማድረግ በተለይ በተለይ 2018 ዓ.ም ምረት 2017 ዓ.ም ምረት ያመጣነው ውጤት እኛን የሚያኩራራን ዝም ብለን እንደው ይሄ ተሞጋግሰን ብቻ የምንቀመጥበት ውጤት መሆን የለበትም። የምንሰራው ለሀገር ነው፣ የምንሰራውም ለቤተ ክርስቲያን ነው። ስለዚህ ወላጆች በሚፈለገው መልኩ እኛን እንዲደግፉ ልጆቻቸው ትምህርት ቤት በአግባቡ እንዲማሩ ቤታቸውም እንዲያጠኑ ቤተ መጻሕፍትን እንዲጠቀሙ በተለይ አሁን ዘመን ያመጣቸው አላስፈላጊ የሆኑ ቴክኖሎጂዎችን ደግሞ ላላስፈላጊ ነገር እንዳያውሉት ይሄንን ጥንቃቄ እንዲያደርጉ መክራለሁ። ተማሪዎች ነገ የሀገር ዜጎች ናቸው፣ የሀገር ተረካቢዎች ናቸው፣ የቤተ ክርስቲያን ሀብቶች ናቸው። ስለዚህ እነኚህ ተማሪዎች ነገ ሀገርን ከቤተ ክርስቲያን ቤተ ክርስቲያን ደግሞ ከሀገር የማይለዩ ትውልዶች እንደሆኑ በመጀመሪያ አውቀው መገንዘብ አለባቸው። ስለዚህ በትምህርታቸው ጠንክረው ተምረው ሀገር የጣለችበትን ቤተ ክርስቲያን ደግሞ የጣለችባቸውን አደራ እንዲወጡ ከታላቅ አደራ ጭምር በታላቅ ትሕትና እገልጻለሁ ማለት ነው። አመሰግናለሁ።